ትክክል ነኝ የሚል ዜጋ እንደተሳሳተ ይኖራል፣ እንደተጎዳ ግራ እንደተጋባ ይኖራል። አያችሁ፣ ጭራሽ በጎጥ በሰፈር እኮ የገጠም ነው አለማወቃችን። ትክክለኛ ነኝ የሚሉ ጥፋተኞች ሁልጊዜ ሁሉም የራሱን ሲያንጸባርቅ ጊዜያችን ራስ በራስ ለመነጣጠቅ ስናጠና የእኛንም ሳንጠቀመው ቀረን። ቀደም እንዳልኳቸው የሻውን ሲቀሙ የነበሩ ሀገሮች የራሳቸውን ሳይጠቀሙ ትልቅ ሊያልፉ እንደሆነ ማለት ነው። ጥፋት ውስጥ ነህ፣ እያጠፋህ ነው ያለው። ትክክል አይደለም። ትክክል ብትሆን ኖሮ አሁን ያለበት ህይወት አይመጥንም። ትክክል ስላልሆንክ ነው። ትክክል ብትሆን አሁን ያለበት ህይወት ለአንተ አይመጥንም። ቆንጆ ቤት፣ ቆንጆ መኪና፣ ቆንጆ ሰጪ፣ ቆንጆ ለጋሽ ነበር መሆን የምትፈልገው። አሁን ግን ቆንጆ ነጣቂ ነህ። አብዛኛው ሾው እኮ እንደዛ ነው። ለምን የለውማ